ለምንድን ነው ፈያታዊ ዘየማን ደምግባት ሳይኖረው አምላካችን መድኃኒታችን ኢየሱስ ክርስቶስን የወደደው? በትንቢተ ኢሳያስ ምዕራፍ 53 ላይ ባየነው ጊዜ እንድንወደው ደምግባት ግባት የለውም የተናቀ የማም ሰው መስሏል ብሎ ይናገራል። ፈያታዊ ዘየማን ግን በመስቀል ላይ ወደደው። ምንም ደምግባት ሳይኖረው ፊቱ በደም ተጨማልቆ ምራቅ ተተፍቶበት የወደው ነበር እና አንዳንድ ጊዜ የትንቢት መፈጸሚያ የማይሆኑ ሰዎች አሉ። ፈያታዊ ዘየማን ሁሉም በጠላው ጊዜ እሱ የወደው ነበር። ይሄ ለምንድን ነው ፈያታዊ ዘየማን ረጅም ጊዜ የቆየ ትዝታ ስለነበረው ነው። ምክንያቱም በስደቱ ጊዜ አግኝቶ ሴፉን ስለቀጠለለት፣ እንዲሁ ደግሞ አሁን የተሰበረ ልቡን ይዞ በመስቀል ላይ ወደ ክርስቶስ ቀርቧል ማለት ነው። ፈያታዊ ዘየማን እኛን የሚያስተምረን ምንድነው ነው ካልን ፈያታዊ ዘየማን ኢየሱስ ክርስቶስን ደምግባት ሳይኖረው እንደወደደው እኛም ደግሞ ዛሬ የተናቁ ጎስቋላ የሆኑ ሰዎችን በመውደድ ልክ እንደ ፈያታዊ ዘየማን ከክርስቶስ ጎን መቆም እንደምንችል ማሳያ ነው ማለት ነው። ዛሬ ምናልባት ክርስቶስን እንደዛ በደም ተጨማልቆ እንዲሁ ደግሞ ደምግባቱን አቶ ላናገኘው እንችላለን። ነገር ግን ክርስቶስን የመሰሉ ነዳያን ድሃዎች፣ እንዲሁ ደግሞ ደምግባታቸውን በችግር በረሃብ ያጡትን በመውደድ ልክ እንደ ፈያታዊ ዘየማን መሆን ስለሚቻል ፈያታዊ ዘየማን ለሁላችንም አስተማሪ ሆኖ ይገለጣል ማለት ነው።